መቶ ኪሎሜትር የሚርቅ ከጎንደር ለመጀመሪያ ጊዜ ከአክሱም ቀጥሎ ክርስትና የገባበት አካባቢ ነው። መስዋዕተ ኦሪት የተሰዋባቸው ቤተመቅደሶች አሉ። አንጋፋ ቤተመቅደሶች። ሰሜን ጎንደር ሀገረ ስብከት ለብቻው ማለት ከአንድ ሺህ በላይ አብያተ ክርስቲያናት የሚገኙበት ነው። ቀደም ሲል አንድ ጎንደር በነበረ ጊዜ አሁን ጎንደር የሚባለው ሀገር በአራት ክፍለ ሀገር ላይ የተከፈለው ከአራቱ አንዱ ነው። እንግዲህ አንድ ሺህ አድባራት አሉት የምንላቸው እንደ አጋጣሚ እግዚአብሔር ዘመኑን ቢያስተካክልልን ሰላም ቢያደርግልን ምኞታችን ነው። ከዛ በኋላ ለመጎብኘት ጎንደር ድረስ አውሮፕላን ነው የአንድ ሰዓት የአንድ ሰዓት ተኩል መንገድ ነው። ከጎንደር ከተማ ወደዛ በመግባት ዋና ከተማው ደባርቅ ነው እና ስለዚህ አድባራቱ ጎብኗቸው ከመነገር ተነግሯችሁ ከምትሰሙ ይልቅ ጊዜ ያናችሁ ፈቃደኞች የሆናችሁ አብያተ ክርስቲያናቱን መጎብኘት ብትችሉ ጥሩ ነው በእውነቱ። ግማሽ አካላችን ነው እየተቸገረ ያለው ችግር ውስጥ ነው ያለው። አብያተ ክርስቲያናቱ ጉባኤ ቤቶቹ ብዙ ጉባኤ ቤት፣ ጉባኤ ቤት ሲባል ምእመናን ብዙ አይገባችሁም። የሆነ አንጋፋ የጥንቱ ትምህርት ለጾመር ንጓ፣ ንጓ፣ ቅኔ፣ ዝማሬ፣ አቋቋም ትምህርት የሚያስተምሩ መምህራን ናቸው። አሁን እነሱ እየፈለሱ ነው ምንም ነገር ስለሌለ አድባራቱን ትተው ደቀ መዛሙርቶቻቸውን ትተው እየሄዱ ስለሆነ እየፈለሱ ስለሆነ በተቻለ መጠን በዚህ አገረ ስብከት አስረዝመንባችኋል። እንዲያው ከቤተሰቦቻችሁ ጋርም አስባችሁበት ለዚህ ቦታ ምን እናድርግ፣ አንድ የተሻለ ነገር ምን እናድርግላቸው ብላችሁ በየቤታችሁ ሂዳችሁን መድረክ ከፍታችሁ ብትወያዩበት ለእሁነት ጥሩ ነው የሆነው። ከዛ ደግሞ ብዞ እኔም አሁን ከትናንት ወዲያ ነው የመጣሁት ነው የሰነበትኩት እንደሚፈራው አደለን። ሰላም ነው መንገዱ፣ ገና ነው ምንም ችግር የለውም። ለሰላማዊ ሰው ሰላም ነው። በርሶ ይመጣል? የትኛው ማዕካል ሊያገኘው ይችላል ምን ችግር የለውም። እና ጓኙት ጓብኙ ግላችሁም እኛንም ብትደውሉልን ልንቀበላችሁ እንችላለን። ስልካችን ብትይዙት የሆነ ጉዞ አድርገንም ልንወስዳችሁ እንችላለን። እኛም ቀድመን ነው አብረናችሁ ይሄደውና ይህንን ሀገረ ስብከት ጎበኙት፣ ልትጎበኙ ነው አደራምላችሁ። እግዚአብሔር አምላክ ስጦታችሁ ይቀበልላችሁ፣ ከመከራ ስጋ ከመከራ ነብስ ይሰውራችሁ